ለደህንነታቸው ሲባል ስማቸውንም ሆነ ድምፃቸውን እንዳንጠቀም ተማጽነው አስተያየታቸውን የሰጡን አንድ የአካባቢው ነዋሪ በኦሮሚያ ክልል ሰሜን ሸዋ ዞን ፊቼ እና ገርበ ጉራቻ ከተሞች መካከል በምትገኘው ደገም ባለፈው አርብ ሐምሌ 26 ቀን 2016 ዓ.ም ታታ በተባለ በአንድ የሕዝብ ማመላለሻ ተጓዦች ላይ በታጠቁ አካላት በተፈጸመ እገታ የሰው ሕይወት ስጠፋ በርካቶችም ታግተው ተወስደዋል። እንደ ዶይቼ ቬለ የመረጃ ምንጭ አስተያየት በዕለቱ ከአዲስ አበባ ወደ 130 ኪሎ ሜትር ርቀት ግድም ላይ ከምትገኘው ደገም ከተማ ትንሽ ወጣ ብሎ ባለው ስፍራ ታጣቂዎች ተሽከርካሪውን በመሰባበር ተጓዦችን ሁሉ በማውረድ ከተሳፋሪዎች ጋር ሲጓዙ የነበሩ አንድ የአካባቢው ተወላጅ የትራፊክ ፖሊስና ሾፌሩን ወዲያው ገድለው በርካቶችን ግን አፍኖ ወስደዋቸዋል። እንደ አስተያየት ሰጪው አጋቾች በርካታ ተሳፋሪዎችን አኖ ቀሬ በሚባል የገጠር ቀበሌ በኩል ሲወስደዋቸው የመንግስት የጸጥታ ኃይሎች ከኋላ ሲደርሱ ታጣቂዎች ባለመረጋጋት በግምት ከሰባት እስከ አስር የሚሆኑ ተሳፋሪዎች በአካባቢው ባለው መኖሪያ ቤቶች ውስጥ ገብተው ከእገታው አመልጠዋል እገታው ከደገም ከተማ እጅግ ቅርብ ርቀት ላይ መፈጸሙን ያነሱት አስተያየት ሰጪው እግራቸውን ርህ ሲታመሙ የነበሩ የትራፊክ ፖሊስና ሾፌር ቶሎ ቶሎ መጓዝ ባለመቻላቸው በታጣቂዎች ወዲያው መገደላቸውንም ገልጸዋል። ተደጋጋሚ የእገታ ተግባራት በሚሰሙበት በዚህ የአዲስ አበባ ጎጃም መንገድ ላይ ተፈጽመዋል የተባለው እገታ እውነት መሆኑን ለዶይቼ ቬለ ያረጋገጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ እገታውን የሚፈጽመውም በክልሉ በትጥቅ መንግስትን የሚወጋው ታጣቂ ቡድን መሆኑን አስረድተዋል። እገታዎች የሚፈጽመው አሸባሪው ሸኔ ነው። ባለፈው ሁለት ሳምንት የተከሰተውም በመንገደኞች ላይ ከአዲስ አበባ ወደ ወጃ መስመር በሚሄዱ መስመር ላይ የጸጥታ አካል ስምሪትን እያየ እገታዎችን የሚፈጽም ነው። ስለ ባለፈው አርቤ የእገታ ተግባርን በማስመልከት አስተያየታቸውን የሰጡት አቶ ኃይሉ ባለፈው ሳምንትም ደገም አካባቢ አንድ አውቶቡስ ከአዲስ አበባ ወደ ጎጃም የሚሄድ ላይ እገታ ፈጽሞ አጠቃላይ ተሳፋሪ ወደ አርባ አራት ናቸው። ከነዚያ ውስጥ ሹፌሩን ረዳቱንና አንድ የትራፊክ ፖሊስ ተሳፋሪ ሆኖ ልጁን አስመርቆ መሄድ ገለዋል። ሌሎቹን አፍኖ የመሄድ ሙከራ አድርጓል። የመንግስት የጸጥታ አካላት ደርሶ የማስለቀቅ ስራ ተሰርቷል። ወደ አስር የሚሆኑ ሻና ይዞ ተሰውራል የመንግስት የፀጥታ አካል ክትትል እያደረገ ይገኛል ከአስሩ ውጭ ሁሉም ተለቀዋል ማለት ነው አዎ ከዛ ውጭ ሁሉም ተለቀዋል በዛኑ ቀን ነው የፀጥታ አካል የደረሰው አርባ አራት ናቸው አጠቃላይ ያሉ ወደ ሰላሳ ሁለት የሚሆኑ የዛን ቀን ነው የማስለቀቅ ስራ የተሰራ ተለቀዋል የተባሉት ተሳፋሪዎች የተለቀቁበትን አካዋህንም በተመለከተም አቶ ሀይሉ ይሄን ብለዋል አግቶ ሲሄ ሁሉም ሰው በእኩል አይሄድለትም ማለት ነው። ሌሎቹ የመንግስት የጸጥታ አካል ይደርስባቸዋል ማለት ነው። የታገቱትን ዜጎች የማስለቀቅ ስራም እየተሰራ ይገኛል ያሉት ኃላፊው የጸጥታ አካላት የአሰሳ ስራዎችን በየጊዜው ይከውናሉም ነው ያሉት። ሰውሮ ይወስድበታል ተብሎ የሚታሰብ አካባቢ ላይ የአሰሳ ስራ እየተሰራ ዜጎች ላይ ንግድ ሳይፈጠር የማስለቀቅ ስራ የነሱ ተግባር ይሆናል ማለት ነው። ተጓዦች ላይ የሚፈጸሙ እነዚህ ተደጋጋሚ እገታዎች በቀን ነው የሚፈጸሙት እና እንደው ለዘላቂ ታውስ ምን አይነት አቅጣጫ ነው የተቀመጠው? አንደኛ የህግ በላይነትን ማስከበር ነው። ሁሉም ቀበሌ፣ በሁሉም አካባቢ፣ በሁሉም ቤተሰብ ስፍራ የጸጥታ አካላት ስምሪት ማድረግ አይቻልም። አደገኛ ቦታ የሚሆኑ አካባቢዎቹን ግን አሰማርቶ የማስጠበቅ ስራ ይሰራል ማለት ነው። አንደኛው ይሄ ነው የሚሰራው። ሁለተኛ ደግሞ ዜጎች ከመንግስት የጸጥታ አካላት ጋር ተባብሮ መረጃ መስረት መቻል አለባቸው። ይሄኛውን በህዝቡና በጸጥታ አካል በመንግስት በመቀናጀት የህግ የበላይነቱን ማስከበር ስራ ይሰራል። ስለተፈጸመው እገታ ራሱን የኦሮሞ ነጻነት ሰራዊት ካለውና መንግስት ሸኔ እያለ ከሚጠራው ታጣቂ ቡድን እስካሁን የተባለ ነገር አልተሰማም። በኦሮሚያ ክልል ተደጋግሞ ስለሚፈጸመው እገታ ግን የዓለም አቀፉ ማህበረሰብን ጨምረው የሰብአዊ ተሟጋች ድርጅቶች ውትወታቸውን እያሰሙ ነው። ለዶችቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።